ኦዲ ፍቅርን በጥፊ መታት። አንተነ አይደል ሊዲያን ያሳገድካት አንተነ፣ እስኪንገረኝ ብላ ስትለው፣ አይ እኔ አይደለሁም። ለምንድን ነው እኔ የመሰልኩሽ? አንቺ ደግሞ መጀመሪያው አደይን ከዛ ደግሞ ሊሊን ከዛ ቤዛን እያልሽ አደል እንደ መጨረሻ ላይ ሊዲያን ያልሽ ስለዚህ እንዴት እሱ ያግታታል ብለሽ ትጠብቂያለሽ? እኔ ልቅስ አንችን እጠረጥራለሁ ብሎ ሲላት ማለት እኔ ደግሞ ምን ትሰራልኛለች ሊዲያን የማግታት። አይ አንቺ እኮ ባለፈው ፍቅርን አሳገተሻት ነበረ፣ ስለዚህ ለዛ ይሆናላ። ናኦል ናኦል አዴጋ ሂዶ እስኪ ነገሪኝ፣ ባለፈው ማን ነው ያገተሽ? ብሎ ሲጠይቃት አይ እኔን ያሳገተችኝ ፍቅር ነች። ግን ፍቅርን ያገተዋት ደግሞ ዳይመንድ እና ደመቀ የሚባሉ ልጆች ናቸው፣ ኪንጎ እና ደመቀ የሚባሉ ልጆች ናቸው። እና እነሱ ደግሞ ምን ፈልገው እኔ አላውቅም፣ ከፍቅር ምን እንደፈለጉ አላውቅም። ነገር ግን ፍቅር ያው እኔን ስለማትወዴ ነው። ግን አንተ ለምን ጠየከኝ ብላ ስትለው አይ ምናልባት እኮ ሊዱ እሷን ሊዲያን እነሱ አግተዋት እንደሆ ብዬ ነው። አረ በፍፁም እኔ እኔና ኮ ሂደን አጣፍተን ነበረ። ስለዚህ በፍጹም የእነሱ ጀለበትም ብላ መለስ ልትላቸው፣ ከዛም በኋላ እሺ ለማንኛውም ችግር የለውም ይሁን በቃ እያለ ማሽበልበል ጀመረ። እሺ አሁን ስራ አለኝ፣ ውጣልኝ አለችው ቤዛ ቤዛ ናኦድን እኔ እኔም ምልክ አንተ ግን ትናንት ማታ የት ነበርክ? ብላ ስትለው ማለት አልገባኝም። ምን ለማለት እየፈለግሽ ነው? ባክህ ትናንት ማታ የት እንደነበርክ፣ ከማን ጋር እንደነበርክ ሁሉ አውቃለሁ። ስለዚህ ብንስማማ ይሻላል ብላ ስትለው ትሰሚኛለሽ? እኔ እኮ ናኦድ ነኝ፣ ማንም ሊያስፈራራኝ አይችልም። እሺ እና ታዲያ ፍቅር ለምንድን ነው ምን ይዛብህ ነው እንደዚህ የእሷ እሷን አጋዥ የሆንከው ብላ ስትለው ፍቅርም ለትንሽ ጊዜ ነው። ሁሉሽንም እያንዳንድሽ ነው የምጨርስሽ። እሺ ይሁን። እኔ ግን ከኔ ጋር መስማማት ትችላለህ። ደግሞ ከአንች ጋር ምንድን ነው መስማማ? ሌሌን ታስወግድልኛለህ። ከዚያም በኋላ እኔና ኤላ በነፃነት እንንቀሳቀሳለን። ያ ማለት አንቺ ኤላን ታፈቅረዋለሽ ማለት ነው ብሎ ሲላል? እሱን ለእኔ ተወው። ይሄ ነው ስምምነታችን። እሺ በስምምነታችን መሰረት ጨርሰናል አለች አለች። ከዛ እሺ ጨርሰናል፣ ግን ሴቶቹን ወስደን ትገላችኋለህ እንዴ? አዎ እገላችኋለሁ። ቁጭ ብሎ ታክዞ ይገኛል። ከዛ ቤዛ መጣች እና አይዞህ ድል ብላ ስትለው አሁን መውጣት አለብኝ። ወደ የትነ በቃ እህቴን ልፈልግ። እሺ እንግዲህ ነፍስ ሽን የማረው አንተም ደግሞ በርታ። ምን አለ የኔ ወንድም እንዳንተ ቢወደኝ ብላ በራሷ አዘነች። አይ ቤዛ፣ ይሄን ተንኮልና ይሄን ሸርነት አይቶ ነዋ ወንድምሽ የማይወድሽ። መቼስ የሰው ልጅ ሰውን ዝም ብሎ ከመሬት ተነስቶ አይጠላም? ፍቅር እንዴት ደወልሽለት እንዴ ለባርኮቴ? አዎ ደውዬለት ነበር ግን ዛሬ አልመጣም፣ ነገ እመጣለሁ ብሏል እና ደግሞ ሲደውልልህ እኮ ስልክ አታነሳም ብሎ ብላ ስትለው፣ አዎ በቃ ደብሮኝ ስለነበረ አላነሳሁም። እና አብሬ ልቀመጥ፣ እረ በፍጹም፣ አሁን ሂጂ፣ አብረሽኝማ እንድትቀመጭ አልፈልግም። እንዴ ምን ችግር አለው? ቆይ አንተ ደግሞ አሁን እንደውም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 አስተማሪው ድራማ እንደቀጠለ ይገኛል። ቻናሌን እስከ መጨረሻው ስለምትከታተሉኝ በድጋሜ ከልብ አመሰግናለሁ። እና አደይ እሷ ትቀመጥ እንዴ? ዲብ ደግሞ አሁን ማናችሁንም አልፈልግ ውጭ ልኝ ስትላል ነበር እንዴ? አንቺ ነዋ አልኩት። አደይም ግን አላልኩም ብሎ አስደነገጣት። ከዛ አደይም ተናደደችን ፍቅርም ተናደደችና ወታ ሄደች። ከዛ አደይን ታውቂያለሽ፣ እህቴን ተቀይመሻታል እንዴ ብሎ አላት። አይ ለምን እቀየማታለሁ? ድም እሷኮ በጣም ጥሩ ልጅ ነች፣ የዋህ ነች። ከመደነስ ውጭ በቃ አንዳንድ ነገር ከማድረግ ውጭ የዋህ ሆነች። ደግሞ እሷ እኮ ሆን ብላ ሳይሆን በፍቅር ግፍፊነት ስለምታደርገው እኔ አንድ ቀንም ተቀይሚያት አላውቅም ብላ ነገረችው። እሺ አመሰግናለሁ እህቴ። ታውቂያለሽ እንደውም አንድ ቀን እናትና አባት ተጣልተው እሷነች ያስታረቀቻቸው። ምግብ አንበላም ብለው ሁሉም ቁጭ ብለው፣ እሷ ግን አልጋ ላይ ወታ ስትደንስ እናትና አባቴ መጡና አቀፋትና ሳማት። ከዛ መልሰው ታረቁ። አየሽ እህቴ በጣም የዋህነች ብሎ ሲላት አይዞህ ብላ እቅፍ አደረገችው። ከዛም ዴቭ በሀሳብ ጥልቅ ሲል የድሮውን ትውስታ እያስታወሰች በቃ እኔ ይሄ ቤት ደብሮኛል፣ ና እንሂድ ወንድሜ። እሱ ደግሞ ባዴ ምክንያት ተናዶ አክስቴ ጋር ሄዳለሁን? ሲላት አይ ያ ቤት ጠባብ ነው የሚለውን ሁሉ እያስታወሰ በጣም ግራ ገባው። የሚያደርገውም የሚሰራውም ነገር ግራ ገብቶታል። ወይን አንችን አንቺን የበላው ጅብ አልጮኋለ። ኧረ እንደው ምን ይሻለኛል እያለ በሀሳብ ቢጨለጥም ልትገኝ አልቻለችም። ዳይመንድ እና ኪንጎ እኔም ምልክ እውነት፣ ያች ልጅ ግን የዋህ ነገር እኮ ነች ታውቃለህ ስልኳን እንኳን አንተና እኔ ወስድ ነው፣ ምንም አላለችም። በቃ አዎ፣ እውነት ለመናገር ልጅቷ በጣም የዋህነች እና ግን ማንን ትጠረጥራለህ ብሎ ሲለው እኔማ፣ እምጠረጥረው፣ እባክህ ይችኑ ፍቅር ነው ማለት፣ ጓደኛ አይደለች። እንደ፣ አረ እባክህ ያኔ አደይን ራሱ እሱ አይደለች ያባባላችን እንደዛ። እና ደግሞ ከመቼ ወዲህ ነው ፍቅር ሰውን ወዳ ለነገሩ ልክ ነው። አሁን አሁንማ መጣልኝ አደይ አደይን ያኔ የሰጠች ጎበዝ፣ እንዴት ሊዲያን እማትሰጥ እመስልሃል ብሎ ለማንኛውም ና። ኧረ በፍጹም እኔም አዛቤት አልሄድም ብሎ ሲል ባክቶ ይሄ ወንድሟ ደግሞ አበዛው። አንድ ጊዜ ጉንጬን፣ አንድ ጊዜ ደረቴ፣ ሁሉን ነገር እኮ ጠፍጥፎ ጨረሰኝ ሲል አይ እኔ የምናርግ ብለህ ነው ስንተ የሙሉ የምጠፈጠፈው ብሎ ሳቃለ ታውቃለህ ግን ዛሬ አደይ ናይ ታታ አሁን የምን ፍቅር ፍቅር መጫወት ነው? እኔ በጣም ተናጅጃለሁ፣ ብሎ ሂዷ እንኳንኳ እኳ አደይ ከፈተች። ምን እያደረጋችሁ ነው? ለምን መጣችሁ? አዲስ ነገር አለ እንዴ? ስለ ሊዲያ ብላ ስትል አይ ግን ፍቅርን እንፈልጋታለን ብሎ ሲላት፣ ሂዳ ፍቅርን ጠራች። ምን ፈልጋችሁ ነው? እኔ ምልሽ ሊዲያ ላይ እጅሽ አለበት እንዴ? እናንተ ልጆች አብዳችኋል እንዴ? እኔ ምን ታደርግልኛለ ሊዲያ ቆይ አንቺ ግን ምንም አይከብድሽም ማለት ነው? ማለቴ ሊዲያ ጓደኛሽ አይደለች እንዴ ብለው ሲጠይቋት፣ አይ ለእኔ ማንም ጓደኛ የለኝም እናንተ ልቅስ ገርማችሁኝ ነው እንዴ አንዴ ሰይጣን አንዴ መላእክ ያደርጋችኋል። ደግሞ ምን ብላችሁ ነው እሷን እየፈለጋችሁ ያላችሁት? ብላ በሩን ጠረቀመችባቸው። ኧረ የእችማ አውሬ ነች ሰው አይደለችም እየተባባሉ ጓደኛ ማቾቹ ማውራት ቀጠሉና ወደየ ቤታቸው ሄዱ። በሌላ በኩል ኤላዬ በትውስታ ጭልጥ ብሎ መጣች። ሊሊ እንዴ ምን ነህ ነው ኤላዬ ብላ ስትለው፣ ታውቂያለሽ ሊዲያን እኛ ነን ያልተረዳናት ማለት አልጋ ላይ የወጣች የምትደንሰው ሶፋ ላይ የምትደንሰው ሁለ ነገሯ ትውስታዋ በሙሉ መጣብኝ እያለ የዋህ እኮ ነች፣ ግን አንድ ቀንም እኔ ልረዳት አልፈለኩም። እንዴ ትሰማኛለህ? እሺ ዴቪስ ወንድሟ ነው። አንተ ግን በዚህ ልክ መጨነቅ ምንድን ነው? ተጨነቅኩ እንዴ በጣም ይቅርታ። ኧረ ይቅርታውን ተወው፣ ግን እንደዚህ መጨነቅ የለብህም፣ ምክንያቱም እሷ ምንም አትሆንም። ደግሞ ትልቅ ልጅ ነች ብላ እንደ መቆጣታለች። አትቆጭ፣ በቃ ችግር የለውም። ያው ግን አንቺ ከመጣሽ ወዲህ እንዲህ በቃ ቦታ ስላልሰጠኋት ለዛ ነው፣ ጸጥቶ ነው ብሎ አላት። በቃ ቶ ለማንኛውም ኪንጎንና ዳይመንድን ሄደን እንጠይቃቸው ብለው ወደነ ኪንጎና ዳይመንድ ጋር ሄዱ። ከሄዱም በኋላ እሺ እንዴት ነ ደህና ነህ ብለው ሲሉት አው ደህና ነኝ እንዴት ናችሁ? እሺ ቆንጅዬ ብሎ ሲላት ኤላ በቅናት አበደ። ከዛ ሊማታ ሲል አረ ተረጋጋ ቆይ ቆንጆዬ እኮ ነው ያልነው። እሺ ከዛ እንዳጋጣሚ ዴቭ መጣ። ዴቭ ምን አዲስ ነገር አለ ሲለው አለ ምንም የለው እኔ ግን ስጠረጥር ፍቅርን ብሎ ተናገረ። ዳይመንድ እንዴ እንዴት ፍቅር ምን ላርግ ብለህ ነው? ያኔም እኮ አደይን የሰጠችን ፍቅር ነች። እና እንዴት አይሆንም ብለህ ታስባለህ? ሊዲያ ብሎ ስጠይቀው እንዴት ጥላቴን አይኔ ስራ አስቀምጨ ብሎ ተናዶ ሄደ። ከዛ ሊሊም እባክህ አትፍጠን፣ ምክንያቱም ምናልባት እሷ ላትሆን ትችላለች ብሎ ቢለውም አያያይ ሊሊ ተይኝ ባክሽ ብሎ ወደ ፍቅር ጋር ሂዶ ሲለዋን አነቃት። እሷም ደግሞ እኔ አይደለሁም አበርክንዴ እኔ ለምንድን ነው የማደርገው ይሄን ነገር ብላ እየታገለች አደይም እየታገለችላት እባክህ ተው ተረጋጋ፣ ምን ሰርታ ነው አሁን ብትለውም ሊረጋጋ አልቻለም። እውነት አደይን ይገላት ይሆን? እውነት ራሷን ስታ ሆስፒታል ትገባ ይሆን እስኪ የት ተሰማችሁን ኮሜንት ላይ አስቀምጡልኝ በሌላ በኩል እንግዲህ ቤዛ እና ናኦል ስምምነት ላይ ደርሰዋል እንግዲህ ስምምነታቸውም እሱ እንደምንም አማሎ ሊሊን የራሱ ሊያደርግ ከዛ ኤላን እና ሊሊን ላለያይ ተስማምተዋል ካልሆነ ግን ሁሉንም ነገር እንደምትናገር አስፈራርተዋለች። እሱም ለትንሽ ጊዜ ነው እንጂ ማንንም የሚሰማ ሰው አይደለም እና ኦል ተብዬው እሺ ይሁን እስማማለሁኝ ብሏታል። እና ናኦልስ እንዳለው የእውነት ያጣላቸው ይሆን ወይስ እንደምንም እየታገለ ልክ እንደ ሊዲያ አደይንም ሊሊንም አማሉ አማሉ ችግር ውስጥ ይከታቸው ይሆን? በጣም ያሳዝናል ብቻ እየው ስርክ ትገላችኋለህ ብላ ስትለው እንኳ አርፈሽ ብትቀመጭ ይሻልሻል ብሎ ነው ያስፈራራት። ፍቅርንም በቀጣይ እገልሻለሁ ብሏታል። ፍቅርንም እያስፈራራት ነው የሚገኘው። ይህን አውድ የሚባል ልጅ ቀላል ልጅ አይደለም። እኔ እምልህ እስኪ ንገረኝ፣ እንዳፈላልግህ ምን አዲስ ነገር አለ ብሎ ሲለው፣ አረ ምንም ነገር አዲስ ነገር የለም አለው። አይዞህ እንግዲህ በርታ ምን አማራጭ አለኝ ብለህ ነው? ደግሞ እኮ ሊዱ ምናልባት ቤት ተከራይታ ለብቻዋ መኖር ፈልጋንደው ብሎ ሲለው በፍጹም ሊዲያ እኮ በጣም የዋህና ምስኪን ነች። ምንም ነገር ስታደርግ ትነግረናለች። እሷማ በፍጹም እንደዚህ አይነት ነገር አታደርግም ብሎ አለው። እሺ እንደዛ ከሆነ ይመቸኛል። ብቻ ግን አይዞ ምንም ነገር አትሆንም፣ ቻለው ብሎት ከዛ ተነስቶ ዴቭ ወደሚሄድበት ሄደ። የት ነው ሲለው ወጣ ብዬ ልምጣ። ከዛ ናኦድ በሳቅ በደስታ ፊቱ እያፈካ ይገኛል። ናኦድን ማን ያጋለጠው ይሆን? እኔ ሳስብ ግን ኪንጎ እና ዳይመንድ እንደምንም ብለው ሊዲያን ማስመለጥ አለባቸው። ከዛ ጥሩ ልጆች እንደሆኑ ኑሮ እንደሆነ እንዲሁም ደግሞ ማጣት እንደሆነ የሚያሰርቃቸው ብዬ ይሄንን እንዲዋደዱ ተስፋ አደርጋለሁ። ምክንያቱም ሊዲያ እንኳ ካመጡለት ከዚህ በኋላ ይዋደዳሉ ብዬ ተስፋ